ዴቪንጎን ንቅ አድርጎ አደይ አጠገብ ትደርስና እግል ሀለው እያ ላይ ያስፈራረዋል። ፍቅር ከዳይመንድ ለማምለጥ ሞከረች። ኢላ ሊዲያን ከቤቴ ውጭ ብሎ አባረራት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እንዲሁም የሌላ እምነት ተከታይ ወገኖቼ ሰላም ሰላም ብያለሁ። ሊዲያ ቤት ውስጥ ገደም ብላ ሶፋ ላይ ተኝታለች። ኢላ ይመጣና አሁን ከቤቴ ውጭልኝ፣ በአንቺ ምክንያት ነው ይሄ ሁሉ የተፈጠረው ይላታል። እሷ ግን እኔ ምን አደረግኩ ትለዋለች። እንዴት ምን አደረኩት ያለሽ እንዴ ደግሞ ይሄ ሁሉ የተፈጠረው በአንቺ ምክንያት እኮ ነው ይላታል። ፍቅርን ዳይመንድ ከኔ ማምለጥ ምን እንደሆነ አልገባሽም መሰለኝ። አንቺ ሚዲያ ቆያለ ይሰርባታል? ባርኮት ስልክ እየደወለ ነው። ወደ ዳይመንድ ስልክ ደውለው ፍቅርን ልቀቃት አለበለዚያ ግን ጓደኛህን ፊቱን ነው በጩቤ የምዘከዝክልህ ይለዋል። እየቀለርክ መሆን አለበት ይለዋል። የኔን ጓደኛ ያክል እንኳን ያንተህት ምንም ያክል አታወጣም ይለዋል። አደይ በጣም አዝና ትግዝ ብላ ተቀምጣለች። ለም ለም እያለቀሰች ወደ እሷ ትሄዳለች። ከዛም ምን ሆነሽ ነው ከኢላ ጋር ተጣልታችሁ ነው እንዴ? ያለች ተጠይቃታለች። እኔ በጣም ፈርቻ አለሁኝ አደይ ትላታለች። ለምለም ምን ሆነሽ ነው ስትላት ኤላን ከሊዲያ ጋራ ተቃፈው አየኋቸው፣ እናም በጣም ፈርቻለሁ። ይች ልጅ ዝቤት እንዲያላያት ብየው ነበር ነገር ግን እሱ አልሰማኝም ይላል ትላታለች። ምንድን ነው ደግሞ? ሊዲያ ኮ ማንኛውም ሰው ጋራ ነው እንደዚህ የምትሆነው? ምንነሽ ነው ለምለም፣ እንደዚህ ሀቱኝ ትላታለች። አይ ሊዲያ ተወደዋለች ኢላን፣ ለምለም ተወ ኢላን ተወደዋለች፣ ሊዲያ እያለች ትላታለች። ነገር ግን እሱ ይወዳታል። ለምንድን ነው የሚወዳት? ኢላ ይወዳታል እሷን ምክንያቱም ሲጣሉ እንኳን ይቅርታ የሚጠይቃት እሱ ነው እያለች ትላታለች። አደይ መልሳ ያንችና የሊዲያ ቦታ ይለያያል። ኤላ አንችን በጣም ይወድሻል። ነገር ግን ሊዲያ በጣም አስቸጋሪ ባህሪ ሊኖራት ይችላል። ነገር ግን ደግሞ እንደዚህ አይነት ኤላ በስ በአንች ላይ እንደዚህ ሀያ እያለች ትላታለች። ያችን ሰይጣንም ፍቅር ተገላገልኩ ብዬ ስል ደሞ ይቺ መጣችብኝ፣ የማይደረጉ ነገሮችን በሙሉ እያደረገች ትለጣጠፋለች ምናምን እያለች ታለቅሳለች። አደይም እቅፍ አድርጋ ታባብላታለች። ሌዲያ ኢላ አባሯታል። ከቤቱ እየሮጠች ወደ ቤት ገባች። አንተ ደሞ ምኑናሃልዝህ ትለዋለች ወንድሟን እስካሁን የት ቆይተሽ ነው ብሎ ይጠይቃታል። እኔ ኤላ ጋር ነበርኩ ትለዋለች። ከዛ አንቺ ምንድ ነው ኤላ ቤት ኤላ ቤት አትይዥ ያላልኩሽም እንዴ ይላታል። ከዛም ምንድ ነው አንተ እዛ የተቀመጥከው እቤት ውስጥ አዴ የለችም እንዴ? ብላ ተጠይቀዋለች አለች ይላታል። አይ ምን አቃለሁኝ፣ አዴ ካለች ወይ መኝታ ቤት ወይ ወደ ኩሽና ነው ማያችሁ። ለዛ ነው ብላ ተጠይቀዋለች ትለዋለች ነይ ናይ ነይ ብሎ ይጠራታል። እንደገና ተመልሳ ለምለም ጋር ናቸው ውስጥ ናቸው አደይና ለምለም ባንድ ናቸው ሲላት፣ እየሮጠች ወደ ለምለም ትሄዳለች። ምንድን ነው እኔን ከዛ ስወጡኝ መልሳ ደግሞ ቀርማኝ ዝመታለች ትለዋለች። እና ታዲያ ምንድነው ይች ልጅ ወየት ሊሆን ተመልሼ እሱ ጋር ሊሂድ ወለ ምንድነው እያለች ተናዳለች። ወንድሟን ብድግልና አንችነሽ ግን በፍቅር መሀል ገብተሽ ከኋላ ከኋላቸው እየሮጥ ሻለሽው እያለ ይስቅባታል። ወዴ እና አደይ ዘንድ ሂዳ በጣም ጠብታ አነሳለች! ዳይመንድ አይዞሽ ወንድምሽ ጥሩ ወንድም አለሽ እያለ አይዞሽ እኔ ፍቅር እያለ ሊነካ ሲል እንዴት ነካኝ? ነግሬሃለሁ በዝበ ቆሻሻ ጀት ትለዋለች። አንቺ አደይን ያረግሻትን በሙሉ ሲደርስብሽና ስታይው አደይን ይቅርታ ተጠይቂያታለሽ እያለ ይላታል። አንቺ በጣም መጥፎ ሰውና ክፉ አስመሳይ ሰው ነሽ፣ ጨካኝ ሰው ነሽ ይላታል። እኔ አይደለሁም ጨካኝ አይደለሁም እያለች ትከራከረዋለች። እስቲ ንገሪኝ አንቺ ልጅቱ ልስራና ልብላ ባለች ምን አደረገችሽ ምንሽን ያዘችብሽ ይላታል እሷም ትነሳና በአዴ ምክንያት ያላጣሁት ነገር ምንም የለም እናቴን ወንድሜን ዴቭን ሁሉንም ማጥቻለሁ በአዴ ምክንያት ከዚያም ትዞርትልና አንተ ግን አባት አለህ ብላ ተጠይቀዋለች አዎ አባት አለኝ። የአደይ አባይ አባቴ ነው ይላታል። አባት ማለት አባት የወላጅ አባት ስትለው ወላጅ አንድ ሰው ያለ ወላጅ አባት ይወለዳል እንደ ይላታል። እኔ ማለት ያለ አባት ብቻዬን ያደግኩ ሰው ነኝ ትላለች ፍቅር። እንዴት ነው አባታችሁ ሙቷል? ይላታል አይ አባታችን አልሞተም አለ፣ ነገር ግን ሁላቸውም በራሳቸው ህይወት ተጠምደዋል። ፍቅር ምን ያስፈልጋታል ብለው ጠይቀውኝ አያውቁም ትለዋለች። ትቀልጃለሽ እንዴ? ይላታል እሱ፣ ደግሞ ትቀልጃለሽ እንዴ? አንቺ እኮ ትልቅ ሴት ነሽ ሕፃን ልጅ አይደለሽም። አንቺ እኛ አካባቢ ሴት ብትሆኚ ሶስት ልጅ አድርሰሻል እያለ ይላታል! ለክ አንተም እንደነሱ ነህ ብላሷም ትናደዳለች አንተም እንደኔ የምታስብ ትመስለኝ ነበር ስትለው እኔ በጭራሽ እንዲያንቺ አይደለሁም ነገር ግን ለምን እንደምወድሽ ታውቂያለሽ ካንቺ ከኔ በላይ አንቺ ከኔ በላይ አውሬ ስለሆንሽ ነው ይላታል ያን አውሬነትን በደንብ እንድታስተምርኝ ብዬ ነው እንደዚህ ምቀርብሽ ይላታል። እሷም እየዛተችበት ለዚህ ጥፋት ሁሉ እጥፍ ነው ማስከፍልህ እያለች ትዝብትበታለች። እሱም እሺና ያለን ምን አይነት የተቆሻሻ ነች በዚህ በጥፊ ነበር ማለት እያለ ለምን አትለቀኝም ታዲያ አሁን ትለዋለች። ይ ትናፍቅኛለሽ እያለ ያሾፍባታል። እዛውም ሆና ያው ፊት ጥፊት ጥልትላለች ፍቅር አንቺ እኮ ግን ታቂያለሽ፣ ይሄ ፊጥ ፊጥ ማለትሽ ነው ጀግንነትሽ፣ ገርመኛል እያለ ይቀልድባታል። ከዛ በኋላ መቸገር ምን እንደሆነ ታቂያለሽ፣ ጥጋብሽ ይበርድልሻል እያለ፣ ነይ እንሂድ፣ እኔ ጋር እያለ ይቀልድባታል። እነ ዳይመንድ ዴቪድና በርኮት ፒንጎን ይዘውት ሞጨጫውት ይዘውታል። ፍቅርን ያገታት ጓደኛ ነው። ዞሮ ዞሮ አንተም አለህበት፣ ያንተም እጅ አለበት እያለ ይለዋል። ዛሬ ፍቅርን አገታችሁ፣ ከዚህ ቀደም አደይን አገታችሁ፣ አሁን ደግሞ እያደር እኛ ጋር ትመጣላችሁ። ስለዚህ እንገላችኋለን እመኑኝ እያለ ዴቪስ ይዘትበታል። ለምለም እና አዴይ እኔ አዴይ እኔ በጣም ፈርቻለሁ ትላለች ለምለም ድንገት እማጣው እማጣው እየመሰለኝ በጣም ፈሪሁኝልሻለሁ እያለች ታለቃቀሳለች። ግን ደሞንቺ ለምንድን ነው የምትፈሪው? ፈጣሪ እኮ ሁሉንም ነገር በጊዜው ለኛ ያለውን ያደርጋል ምን ነሽ ነው እያለች ትላታለች በዚህ መሃል ሊዲያ ተመጣና አንቺ ምን አባሽ ልትሰሪ ዝም መጣሽ? ብላ አንገቷን ሲጠርጋ ትይዛታለች ሊዱ ልቀቂያ ብትላትም ነገር ግን ሊዲያ ሞጭጫ ይዛት አንገቷን ሲጠርጋ ይዛ ወደ ውጭ አወጣቻት፣ ነይ ተዝቡ ውጭ እያለች። እዚህ መሃል ዴቭና ባርኮት አንድ ላይ ነበሩና እግልሽ አለው እየተባባሉ እየተሰደደቡ አንቺ ሰው በመሆኑ ብቻ ማክበር አለብሽ እያለች ለምለም ነግርሻለሁ፣ አስታውሽሻለሁ አስታውሽሻለሁ፣ ነገር ግን በሶስተኛው እግልሻለሁ አይገርምሽም? እያለች ትላታለች። አዎ እኔ ገረድ ነኝ፣ ቆሻሻ ነኝ፣ ሰራተኛ ነኝ፣ ነገር ግን ደግሞ ኤላኔን ነው የሚወደኝ። አንቺ ቆሻሻ ራስሽ ነሽ እያለች ትላታለች። ባርኮት ምንድን ነው የተፈጠረው እያለ ይጠይቃቸዋል። ነገር ግን ሴቶቹ ቀያማ አፍልተዋል ተጣልተው ምድር ቀጤ አፍልተዋል። ፒንጎ በዚህ መሃል ሹልክ ብሎ እነሱ ሲንጫጩ እሱ ሹልክ ብሎ እያመለጠ ነው። ኢላ በሩ ላይ ያገኘዋል። ቆይ ምንድነው ፍቅር አልተገኘችም? አንተ ደግሞ ምን ሰራ ነው እዚህ የመጣኸው ይለዋል። ይህ ፍቅር ወንድምና ቶሎ ብሎ ነው እያለ ሹልክ ብሎ ይሄዳል። ዴቭ ደግሞ እህቴን ካለ ዛሬ ቀጥለሽ እንዳትነኪያት ብሎ የለምለምን እጅ ሲጠርጎ ይዞ ካለ ዛሬ ቀጥለሽ ይሄንን እንዲያደግ እያለ ይዘትባታል። አዴይም በዚህ መሀል ገብታ አረታው። ዴቭ ለምለም ምንም አላጠፋችም እኮ ትለዋለች። እዚህ መሀል ላይ ኤላ ይመጣና ምን እያደረክ ነው ብሎ ይጮህበታል። አንተ ለእህተ እንደምታስበው ሁሉ እኔም ለሊል ያስብላት አለው ብሎ ቀውጤ ያፈላል። የለመደችው ነገር ካለ እዛው ትጨርስ እንጂ በጭራሽ እህቴ ላይ እጇን ልታነሳ አልፈቅድላትም ይላል ደብ ኤላም መጀመሪያ ላይ ለምለም ታለኳት አትነካም ትለ ይለዋል። መጀመሪያ ግን እህትህን አዴብ እንድትይዝ አስተምራት፣ አዴብ አስተምራት። መጀመሪያ ላይ ሳታቅ ዝም ብለህ እንዲሁ ሰው ላይ እንትና አትበል እያለ ይቆጣል። ሊዲያና ለምለም አሁንም አልተላቀቁም፣ ተፈጠዋል። ውጡልኝ ነው ያልኩት ከዚ ትውጣልኝ ነው ያልኩት፣ እያለች ትላለች ሊዲያ። በስነ ስርዓት ውጭ ላይ ብትይኝ እኮ አወጣልሽ ነበር ትላታለች ለምለም። በዚህ መሀል ሁላችሁም ታስጠሉኛላችሁ ብላ ጥላቸው ትሄዳለች። ሊዲያ ኢላ እና ለምለምም ነይ እንሂድ ኢሉ እናንሂድ ተባብለው ወደ ቤታቸው ተመልሰው እነሱም ዴቭ ግን ታሳዝናለህ። በጣም በጣም ነው የምታሳዝነው። እንዴት ነገሮችን እንትን ሳትል እንዴት ዝህ እንትን ታላለህ? ግን በጣም ይሄን ከአንተ አልጠብቀውም ነበር ይለዋል። እህቴ ሰሞኑን ብቸኝነት እያሰቃያት ነው። አንተ ጋር ስትመጣ አንተ አባረርካት። ደግሞ ዝህም ስትመጣ እጇን እንስታ በጥፊ ስትመታ ታየው። መጨረሻ ይሄን እንዲሆን አልፈቅድም። እንዲህ እየተከራከሩ እያለ በስተ መጨረሻ ፒንጎ አለመኖሩን አስታወሱ። አሁን እዛ በሩ ጋር ያገኘት ልጅ ነው ይላቸዋል፣ ኤላ አዎ እያሉ ይሉታል። አዴይ ምንድን ነው ብሎ ይጠይቃታል፣ ልጁን የያዝ ነው ፍቅርን እንዲለቃት ነበረ፣ ነገር ግን ሳናየዋ መለጠ፣ እየተባባሉ እየተንጫጩ ፍቅር ሊዲያ እክላሷ ገብታ አዝናለች። ለም አደይ ለማጽናናት ወደ ክላሷ ሂዳ ምን ሆነሽ ነው? እንዴዝሀትሆኝ ብቻሽን ስላዘንሽና ክላሰች ስለገባሽ ስላየሁ ነው የመጣሁት ትላታለች። አለች አንቺ እኮ ለም ለምን ስለማታቂያት ነው እንጂ ጥሩ ልጅ ነች እያለች ትላታለች። ነገር ግን እሷ በጣም ተቆጥታለች ልትበርድ አልቻለችም። ለማንኛውም አሁን ተናደሻል፣ በረድ ስትይ ማውራትና የምታማክር ሰው ከፈለግሽ እኔ ከጎንሽ ነኝ፣ በፈለግሽው ሰዓት ነኝ፣ ቶሎ እናወራለን ብላ ትላታለች። እሺ ለማንኛውም አብሽሪ በቃ ብላ ጥላት ትሄዳለች። እኔ እኔ እኩያሽን ፈልጊ ብላ ትናገራታለች። በቀጣይ ክፍል እስከምንገናኝ አሰላሙ አለይኩም ወረህምቱላሂ ወበረካቱ። ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሆኑ።